ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የሚል ስንኝ የተቋጠረላቸውና ባድዋ ድል ደማቅ ታሪክ ጽፈው ካለፉ ጀግኖች አርበኞች መካከል አንዱ ናቸው ደጃዝማች ባልቻ ሳፎ ወይም በፈረስ ስማቸው ደጃዝማች ባልቻ አባ ነፍሶ። በደቡብ ምዕራብ ሸዋ ዞን ሰዴን ሰዶ በተባለ ወረዳ ነው በ1854 ዓ.ም የተወለዱት። ደጃዝማች ባልቻ በአጼ ሚኒልክ ጦር ተማርከው ወደ ቤተ መንግስት ከገቡ በኋላ ታዛዥና ታማኝ ሆኖ በመገኘታቸው በግምጃ ቤት እንዲሰለጥኑ ተደርገዋል። ገና የልጅነት ዕድሜያቸውን ሳይጨርሱ ግን ለእናት ሀገር መዋደቅን፣ ጠላት ማሳደድን፣ ድል መቀዳጀትን የልጅነታቸው የታሪክ አካል አድርገውታል። ቆራጥና የማያወላውል የጀግንነት ስሜት እንደነበራቸው የሚነገርላቸው ደጃዝማች ባ በጥረታቸው ከበጀሮ ወንድነት ተነስተው እስከ ደጃዝማችነት ማድረግ የደረሱ ናቸው። ትክክለኛ ባልቻ ቤተ መንግስት መግባት የቻሉት የቻሉበት ምክንያት ተማርኮ ተማርከው እዛ ተምረው አጤ ስራ ተሰምሮ ስራ ስዟል ከተማሩ ትምህርታቸው ዳይ ደግሞ ከጨረሱ በኋላ ወደ ጀግንነት ተሰማሩ። በሀገራቸው ሉዓላዊነት የማይደራደሩ ሀገር ወዳድና እውቁ የአድዋው አርበኛ ደጃዝማች ባልቻ ሳፎ በአድዋ ጦርነት ወቅት በመድፍ ተኳሽነታቸውና ባስተኳሽነታቸው ዝናን አትርፈዋል። ያኔ ከጠላት ጋር በነበረው ትንቅንቅ በተተኮሰ ጥይት ጆሮአቸው በመቆረጡ ምክንያት ባለቅኔው ለደጃዝማች ባልቻ እንዲህ በማለት ነበር ያሞገሷቸው ማን እንዳንተ አድርጎታል የእርሳሱን ጉትቻ የዳኘው አሽከር አባ ነፍሶ ባልቻ በማለት ፊታውራሪ ገበየው እና ባልቻ ሳፎ በዚህ በአራት ነገር ወጥተው በሰራዊቱ ዘንድ የታወቁ ናቸው። በአመራር፣ በጦር ብቃት፣ በመሳሪያ ልምድ፣ በጀግንነት በሀገር ፍቅር፣ ይሄ አሁን አራቱ የአሁኑም ሰራዊት ኳሊቲ። እና ጦርነቱ ላይ ገበየው ነበሩ የሚመርፈኛ ሆነው የሚመሩት። ከዛ ገበየው ሲሞቱ ባልቻ ናቸው የተተኩት። ደጃዝማች ባልቻ ጦርነት በነበረበት ወቅት ከንጉሱ ጋር ቅራኔ ውስጥ እንደነበሩ ታሪካቸው ቢያስረዳም ነገር ግን ሀገር በጠላት በተደፈረችበት ወቅት ከሀገር የሚበልጥ የለም በማለት ለእናት ሀገራቸው ታላቅ ጀብዱን ፈጽመዋል። ካድዋ ጦርነት በኋላ ደጃዝማች ባልቻ አባ ነፍሶ በተለያየ ጊዜ ሲዳሞን እንዲሁም ሐረርጌንና ባሌን አስተዳድረዋል። በሰገሌ ጦርነት ወቅትም ከተማ ጠባቂ ተብለው የአዲስ አበባን ሰላም አስጠብቀዋል። የኢትዮጵያን ሉዓላዊነት ጥሶ ግዛቷን ደፍሮ የመጣ ጠላትን ሁሉ አይቀጡ ቅጣት በመቅጣት ወደ መጣበት መልሰዋል። በዛን ጊዜ ገበየሁ ቢሞት ተተካ ባልቻ የተባሉበት ምክንያት ልክ ገበየሁ በመድፈ ተመተው ሲወድቁ፣ በጥይት ተመተው ሲወድቁ ማንንም ሳያማክሩ ልክ ሄደው ቁጭ ብለው ተኩሳቸውን ከፈቱ። ተተኪ የተባሉት ለዚህ እና ሂድ ተኩስም አልተባሉም፣ ግን ጃንጥላውን ወረወሩና ሄደው መንቱሉ ላይ ቁጭ ያሉና ተኩሳቸውን ቀጠሉ። አትስማ ገላጋይ፣ የአባት አደራው ይከብዳል ከድንጋይ ይከብዳል ከድንጋይ

ቂም ያልሻረለት የጣሊያን ጦር ባድዋ ድል ከሆነ ከአርባ ዓመታት በኋላ ዳግም ኢትዮጵያን ሊወር ሲመጣ ከእድሜ መግፋት ጋር በተገናኘ እርስዎ አይችሉም፣ ለጣሊያን ሊደግፉ ካልሆነ የሚሉ ሽንገላዎች ቢቀርብላቸውም እርሳቸው ግን ሸምግያለሁ፣ መሞቴ እንደው አይቀር፣ በሰማይ ቤት ጌታ የምኒልክ በኢትዮጵያ ዙፋን ላይ ማን የተቀመጠው ብለው ቢጠይቁኝ ምን ብዬ መልሳለሁ? ብለው ዘመቻውን በመቀላቀል በሰባዎቹ የእድሜ ዘመናቸው ሲዋጉና ሲያዋጉ እንደነበርም የታሪክ ድርሳናት ያወሳሉ እንደ ደጋገብስ እንዲያኮስሶ ያስቆ ያቆረጥማል ጠላቱን ኮሶ የዳኘው ጀግና ባልቻ አባ ነፍሶም ተብሎላቸዋል። በአድዋና በፋሽስት ጣሊያን ወረራ ለሀገራቸው ሕይወታቸውን የገበሩ አርበኞች ተለይተው መታሰቢያ እንዲሆናቸው ጎዳናዎች፣ ሰፈሮች፣ ሆስፒታሎች፣ ድልድዮች፣ ትምህርት ቤቶችና ሌሎችም በስማቸው ተሰይመውላቸዋል። ታሪካቸው በደማቅ ቀለም የተጻፈው ጀግና አርበኛ ደጃዝማች ባልቻ አባ ነፍሶ ለሰሩት ገድል መታሰቢያ በስማቸው የተለያዩ ተቋማትና መንገዶችም ተሰይመውላቸዋል። ለኢትዮጵያ ነጻነት ለታገሉ ደማቸውን ላፈሰሱ፣ አጥንታቸውን ለከሰከሱ እንዲሁም የሕይወት ዋጋ ለከፈሉ ሁሉ እንዲታወሱ በቅርቡ በአዲስ አበባ ፒያሳ የተገነባው የአድዋ ድል መታሰቢያ 12ቱን የጦር መሪዎች እያካተተ ነው። እነዚህን ጀግኖች አርበኞች ማሰብና ከታሪካቸው መማርን ሁሉ ትውልድ ልብ ሊለው ይገባል። የእኛ ብቻ ሳይሆን ለሰው ልጁ ሁሉ መነገር ያለባቸው ሰዎች፣ በተለይ ለጥቁር ህዝቦች መነሻ ናቸው፣ የነጻነት መነሻ ናቸው። ለአፍሪካ ህብረት፣ ለአፍሪካውያን ትግል እርሾ እያስቀመጡ ዘር ያስቀመጡ ሰዎች። ታዲያ እኒህ የኢትዮጵያ የቁርጥ ቀን አብራኳ የሆኑት ደጃዝማች ባልቻ አባ ነፍሶ ሀገራቸውን ከፋሽስት ጣሊያን ጦር ነፃ ለማድረግ ሲዋጉ ቆይተው ነበር። በዚሁ በያዝነው ሳምንት ጥቅምት 27 ቀን 1929 ዓ ም በጣሊያን ጦር ህይወታቸው ያለፈው